ሞት የሁሉ ሰው ዕጣ ፈንታ ነው። ሁሉ ሰው እንዴት እንደሚሞት እንጂ ሞቱ ላይ አንዳችም ጥርጥር የለውም። ይቆይ ይፈጥን ይሆን ይሆናል እንጂ ማንም በዚህ ቀን ነው የማልፈው ብሎ ቀኑን በራሱ ወስኖ አያውቅም። ራሱን በራሱ ሊያጠፋ ካልፈቀደ በቀር ማንም ከሞት የሚቀር የለም። ሁሉ ሰው ወደ ሞት ሊያመራ ፊቱን ለሞት ሰጥቶ በተርታ ሰልፍ እየቆመ ፍጡር ነው። የሰው ልጅ ከሞቱ አሟሟቱ እጅጉን ይከፋል። ሰውን አስታሞ ጠማኝም ሲሉ አጠጥቶ ራበኝም ሲሉ አብልቶ ማጣት ለጊዜውም ቢሆን ትንሽ እፎይታን ይሰጣል። ወዲህ ተምሬ ተመረቅ ያለሁና ነገ ስራ አግኝቼ ለፍቼ ጥሬ ግሬ ነገን የተሻለ አድርጋለሁ ብላ ለምትጥር አንዲት ወጣት ሰው እንደው ድንገት በተነሳ የእሳት አደጋ ህይወቷን ማጣት እጅጉን ከባድ ሐዘን ይፈጥራል። በተለይ ደግሞ በእሳትና በመሰል አደጋዎች መሞት አሟሟትን ከሞት የከፋ ያደርገዋል። እሳት ወዳጅም ጠላትም ነው። አያያዝና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 ህይወቷን አጥታለች። ከዚህ ጉዳይ ጋርና ከዚህ ቀደም በእሳት አደጋ ህይወታቸውንና ሀብት ንብረታቸውን ካጡ ሰዎች ጋር ተያይዞ አንዳንድ ጉዳዮችን ልንነግራቸው ወደድን። እንደው ምናልባት ለጥንቃቄ ቢሆናቸው ብለን እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ዝግጅታችንን ተከታተሉልን። በቆይታቸውም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲው በትትና ጠየቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩለን በመቱ ከተማ በመኖሪያ ቤት ላይ በደረሰ የእሳት አደጋ የአንድ ሰው ሕይወት ሲያልፍ ሟችን ለማትረፍ እሳት ውስጥ የገባው ግለሰብ ደግሞ የመቃጠል አደጋ ደርሶበታል። በመቱ ከተማ አስተዳደር መቱ ከተማ ሶሬ ቀበሌ ውስጥ በተፈጠረ የእሳት አደጋ ነው የዚች ወጣት ሴት ልጅ ሕይወት ሊያልፍ የቻለው በወቅቱ ተጎጂዋን ከእሳት ቃጠሎ ለማትረፍ የሞከረው ወጣት ደግሞ ጉዳት ደርሶበት በሕክምና ላይ እንደሚገኝ ነው የመቱ ከተማ አስተዳደር ፖሊስ ያስታወቀው። የመቱ ከተማ አስተዳደር ፖሊስ የኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት ረዳት ኢንስፔክተር አሸብር ጌታሁን ለብስራት ሬዲዮ እንደገለጹት ከሆነ ግንቦት 14 ቀን 2017 ዓ ም ከምሽቱ 4 ሰዓት ላይ ነው በመቱ ከተማ ሶሬ ቀበሌ በተከሰተው የእሳት አደጋ በዚች ወጣት ላይ የሞት አደጋ የደረሰው ለፈ ሲልም በአንድ ሰው ላይ ደግሞ የአካል ጉዳት መድረሱንም ረዳት ኢንስፔክተር አሸብር ጌታሁን ተናግረዋል። በእሳት ቃጠሎ ህይወቷ ያለፈው ወጣት ፎዚያ ተረፈ ትባላለች። በ2016 ዓ ም ሳቤ ከተባለ የግል ኮሌጅ በፋርማሲ የሙያ መስክ ተመርቃ ስራ ለመቀጠርና ለዓመታት ደከመኝ ሰለቸኝ ሳይሉ አሳድገው አስተምረው ለቁም ነገር ያበቋትን ወላጆቿን ለመጦር በብዙ ተስፋ ስራ እየጠበቀች ያለች ወጣት ነበረች። ምን ያደርጋል ድንገት በተነሳ እሳት ህይወቷን አጣች። በዚህም ወጣቷን ከእሳት ቃጠሎ ለማትረፍ የሞከረ ግለሰብ በተመሳሳይ መልኩ ጉዳት ደርሶበታል። ወጣቱም መቱ ካርሎ ሆስፒታል ገብቶ በህክምና ላይ እንደሚገኝም ተገልጿል። አደጋው ሲከሰት ሟች ፎዚያ ተረፈና የባጃጅ አሽከርካሪ የሆነው ጓደኛዋ እንዲሁም በአደጋው ጉዳት የደረሰበት ግለሰብ ሶስት ሆነው ሟች የተከራየችበት ቤት ውስጥ ይጫወቱ ይሳሳቁ እንደነበር ተነግሯል። ቃጠሎ መነሻው በፖሊስ እየተመረመረ ቢሆንም ቅሉ የሟች ጓደኛ ለፖሊስ በሰጠው ቃል መሰረት ሟች በዕለቱ ስቶቭ ላይ ሻይ ጥዳ እንደነበረ እና ቤት ውስጥ ደግሞ ለምን ጉዳይ እንደሆነ ለጊዜው በውል ላልታወቀ ጉዳይ በውሃ መያዣ የተቀመጠ ቤንዚል ነበር ከስቶቭ በሚወጣ ሙቀት ሳቢያ ጋዝ የተያዘበት ፕላስቲክ ቀልጦ ኑሮ በመፈንዳቱ ቃጠሎ መከሰቱን ተናግሮ ቃሉን መስጠቱን ረዳት ኢንስፔክተር አሸብር ጌታሁን ተናግረዋል። የቃጠሎውን መንስኤ በሚገባ ለማጣራት የሟችን ጓደኛና የእሳት ቃጠሎ የደረሰበትን ግለሰብ ጨምሮ ሌሎች ተጠርጣሪዎችን በመያዝ ምርመራ ላይ እንደሆነም ተናግሯል። ህይወቷ ያለፈው ፎዚያ ተረፈ ህይወቷ ያለፈው የፎዚያ ተረፈ አስክሬን ለከፍተኛ ምርመራ ወደ ጅማ ዩኒቨርሲቲ ሪፈራል ሆስፒታል እየተላከ ሲሆን በዚህ የእሳት ቃጠሎ ሁለት ሰርቪስ ቤቶች ከነሙሉ እቃቸው መውደማቸውን ረዳት ኢንስፔክተር አሸብር ጌታሁን ጨምረው ለብስራት ሬዲዮ ገልጸዋል። እሳት እጅጉን ክፉ ነገር ነው። አያያዝ ይፈልጋል። ከዚህ ቀደምም በኢትዮጵያ እጅግ የሚያሳዝኑ ቤተሰቦች ህይወታቸውን በእሳት አጥተዋል። የቅርብ ጊዜ ትዝታችን ከወደ አንቡ አካባቢ የሰማ ነው፣ እኛም ሰርተን ወደ እናንተ ያቀረብነው ጉዳይ ነበር። አባወራ ልጁ፣ ሚስቱ፣ ገና ያልተወለደ ልጁ ማለትም ሚስቱ ርጉዝ ነበረች። በዚህ እሳት ሳቢያ ህይወታቸውን ማጣታቸው አሳዛኝ ክስተት ነበር። በዚህ እሳት ሰለባ የሆነው ቤተሰብ አባወራ ዮናስ ይባላል። ከዚህ ቀደም ሰርተን ወደ እናንተ እንዳቀረብነው ወጣቱ አባወራ ሮጦም ሰርቶም ያልጠገበ አመለሸጋ ሰው ነበር ይሉለታል ወዳጆቹ። በእሱ ዕድሜ የሚገኙ ጓደኞቹ በጫትና በሌሎች ሱሶች ተጠምደው ለሀገርም ለቤተሰብም ሸክም ሆነው ሳለ እርሱ ግን እርድናና እርፍና ማለት ሰርቶ ተለውጦ ራስንም ችሎ ቤተሰብ መስርቶ መኖር ነው በሚል ብሂል ቀን ከሌሊት እየለፋ እየተጋ የሚያደር ልጅ ነበር ዮናስ። እጅግ በሚያሳዝን መልኩ ህይወቱን ያጣባት ቀን እንደ ሌላው ቀን ሰላም ነበረች። እርሱም አገራማን ብሎ ጠዋት በጠዋት ተነስቶ የሚሰራውን ስራ ሲሰራራ ቆይቶ ትንሽ ረፈድ አድርጎ ቁርስ ለመቅመስ ወደ ቤቱ ይመለሳል። ነፍሰ ጡር ሚስቱ ቁርስ አብልታው ቡና ለማፍላት ከኩሽና ወደ ቤት ይዛው የገባችው ፍም ቤት ውስጥ ድንገት ያላሰቡት እሳት ፈጥሮ ኑሮ ቤቱን ሙሉ ለሙሉ በእሳት ይሞላዋል። ለካ ባል እንዲህ ሄድ መጣ በሚል የነዳጅ ችግር እየተሰቃየ ስራ እየፈታ ነበርና አስሬ ማደያ ከመሰለፍ በሚል ለባጃጅ ስራው ነዳጅ ቤት ውስጥ አስቀምጦ ኑሮ ሚስት ቡና ለማፍላት ይዛ ወደ ቤት የገባቸው እሳት ከቤንዚኑ ጋር ተባብሮ በተፈጠረው እሳት ታታሪውን ሰራተኛ ከሚስቱና ከጨቅላ ልጁ ገና ካልተወለደ ልጁ ጋር ወደማይመለሱበት ማይመለሱበት ዓለም ይዟቸው ሄዷል። ሊበሉት ያስቀመጡት ለነገ ለተሻለ ቀን ብለው ያስቀመጡት ነዳጅ በላቸው። ይህ እጅጉን ልብ ሰባሪ ክስተት ነበር። በጣም ያሳዝናል። በሌላ ጊዜም በሌላ መሰናዶ ከዚህ ቀደም እንዲሁ ድሬዳዋ መጋላ ተብሎ የሚጠራው አካባቢ መጋቢት ሁለት ቀን 2016 ዓ ም አባትና ልጅ እንዲሁ አንድ ግለሰብን ጨምሮ በእሳት ተቃጥለው መሞታቸውን አዲስ ጊዜ በተሰኘ የዩትብ ቻናላችን ላይ መዘገባችን ይታወቃል። በድሬዳዋ ከተማ ቀበሌ 6 መጋላ ተብሎ በሚጠራው አካባቢ መጋቢት ሁለት ቀን 2016 ዓ ም ከምሽቱ 3 ሰዓት አካባቢ እንዲህ ያለ አሰቃቂ የእሳት አደጋ ተከስቶ ነበር። ሟች አባት ለንግድ ይሁን ለስራ ለንግድ ይሁን ለራሱ ስራ ባልታወቀ መልኩ በጀሪካን ሞልቶ ነዳጆቹን በቤቱ አስቀምጦ ነበር። ታዲያ ይህን ሁሉ ያላወቀች በቅርብ ርቀት ያለች ጎረቤት ለቤት ጉዳዩዋ እሳት ስታቀጣጠል እንዲያ በፍቅር የሚፈላለጉ እሳትና ነዳጅ ተሳስበው ኑረው በዛው ሌሊት ያ በቅጡ ነፍስ ያላወቀ እጻን ልጃቸውን አባትና እዛ ቤት ውስጥ በምን ጉዳይ እንደተገኘ ያልታወቀ የአንድ ግለሰብ ህይወት ሊበላ ችሏል። እሳት እጅጉን ክፉ ነገር ነው። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እንዲህ ካለው አደጋ ፈጣሪ ጠብቃችሁ እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ አመሰገነን። ለሟች ቤተሰቦች መጽናናትን ተመኘን። እናንተም አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን።